በነገራችን ላይ ዛሬ ሃይሚና ቡራን እኔ ብቻም ሳልሆን እናንተም እየጠበቃችሁ ነበር ብዬ አስባለሁኝ። እና እስኪ አዲስ ነገር ይዤ ብቅ ብያለሁ። ለማንኛውም እስከ ቪዲዮ ፍጻሜ አብራችሁ ትቆያላችሁ ብዬ ተስፋ አደርጋለሁኝ ማለት ነው። እንግዲህ ሀሳቤን ሰምታችሁ ደግሞ ሀሳብ አስተያየት እንደምሰጡ ባለሙሉ ተስፋ ነ ብዙዎቻችሁ ትናንትና ነው መቼም በሰራው ቪዲዮ ፕራንክ ነው፣ ስራ ነው፣ ስራ ነው ትያለሽ ምናምን ብላችሁኛል ማለት ነው። እንግዲህ ለእናንተ ከዛ በላይ ምንም ማለት አልችልም። እንግዲህ እንደመሰላችሁ ማለት ትችላላችሁ ብዬ ነው የማስበው። እኔ በማቀው ነገር ነግሬያችኋለሁ። ካላመናችሁ ደግሞ ምንም ማረጋት አልችልም፣ እንዲታምኑኝ ምንም ማድረግ አልችልም ብዬ አስባለሁኝ ማለት ነው። ስለዚህ እኔ ማቀውን ነገር ነግሬያችኋለሁ ማለት ነው። ስለዚህ ትናንትና እንዲሁም ሃይሚ በቃይ ብላ ሸር አድርጋለች ያላችሁ ሰዎች አላችሁ። ዛሬ እኮ ብቻ አይደለም ሽር ሲደራረጉ እንደዚህ የሆነ ነገር እንትን ሲሉ ሲጋጩ ሁሌም እንትን የሚሉትን ነገር ነው ያደረጉትና፣ ደግሜም ደጋግሜ የምነግራችሁ አልተጣሉምም፣ አይለያዩምም ነው አለቅ። ይህንን ነው የምናገረው ማለት ነው። ሰላም፣ እንዴት ናችሁ? ዳናና ነኝ በዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ አብራችሁ ይላላችሁ። አመሰግናለሁ። ሰላምና ጤና ፍቅር ከእናንተ ጋር ይሁን በእያላችሁበት አለም ዳርቻ ሁሉ እግዚአብሔር አምላክ እንዲጠብቃችሁ ምኞቴ ነው። እንግዲህ እንግዲህ አሁንም በአዲስ ቪዲዮ መጥቻለሁ። እንግዲህ ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ሀሳብ አስተያየት መስጠታችሁን እንዳትረሱ። ዛሬ ማርክን የሚዞ ከች በከረ ከንች ብዬላችኋለሁ ማለት ነው። እንግዲህ ሀይሚ ጠፍታው ላ ነበረ። እንግዲህ በእንስታግራሟ ላይ ስቶሪ ላይ የሆነ ነገር አይታ አንተን መዝሙር ምናምን እየሰማች አገኘቻታለሁ። ብሩኬም ደግሞ ትናንትና አብሮት ከሰራው ልጅ ጋር በእንስታግራም ፈታ ዘና ሲል አይቼዋለሁ። ጭፈራ ላይ ነበረ ማለት ነው፣ እየጨፈረ ማለት ነው። እና ቅመሞችዬ ማለት ነው። ንቁ አትተኙ። ኦኬ። ይሄን የሚላቸው ሰው መቼ ማትወዱ ማይኖ አውቃለሁ፣ ግን አትተኙ ንቁ ልላችሁ ፈልጌ ነው። ሀይሚና ብሩኬ የሚለያዩም ሰዎች አይደሉም። መቼምም አይለያዩም ማለት ነው። ማርክ ደግሞ አንተ ማለት በጣም ፀባይ ሰናይ ምርጥ ወንድማችን በዝምታ ገዳይ የምትባለው ወንድማችን ነበርክና፣ አሁንም ነገሮችን ከካሜራ ጀርባ ሆናችሁ ማርክ ብታስተካክሏቸው አሪፍ ነው ብዬ አስባለሁ። ምክንያቱም ካሜራ ላይ ያሉት ነገሮች በጣም ጥሩ አይደሉም። ማርክ ከአንተ ብዙ ነገር እንጠብቃለን። መልካም ልጅ ነህ፣ አነጋገር ራሱ ጎበዝ ነበርክ ማለት ነው እና አሁን ላይ ግን ትናንትና ላይ በተለይ ንግግር ጥሩ አይደለም። በእርግጥ ማለት ነው አንድ ሰው ተቆጥቶ ሲመጣባችሁ አንድኛችሁ ውሃ ሁናችሁ ካልጠበቃችሁ አስቸጋሪ እውነቴን ነው ምላችሁ እና እንግዲህ ዛሬ በር በር እያያችሁ ነበር። በማንኛውም ቤት አልመጡም ዛሬ ምክንያቱም ነገ ሰላም ፈጥረው ስለሚመጡ፣ ነገ ሰላም ፈጥረው ነው የሚመጡላችሁ። አትጨነቁ ማለት ነው። ዛሬ ያልመጡበት ምክንያት ለዛ ነው። ዛሬ ሰላም ፈጥረው ነገ በብሩኬ ቤት የደስታ ቪዲዮ ሊለቀቅ ስለተፈለገ ነው የሚመስለኝ ማለት ነው። እና ሁሉም እየመጡ በየፊናቸው ቢሉ እውነት እንዳይመስላችሁ ፍጽዬ ፍጽይ ፍጽ ለብቻው ማን ነው ደግሞ ሌላ ለብቻው ምናምን ቢመጡ ሁላቸውም ለጥቅማቸው ነው። ይህን ታው ይገባል። ለጥቅማቸው ነው። አለቀ። እነሱ ጋር ምንም የተፈጠረ ነገር የለም። እነሱ በእነሱ ቪዲዮ የሚሰሩት ቪዲዮ ስለሚታይ ነው። ገባችሁ? ቪዲዮ ሲታይ ደግሞ እነሱ ይጠቀማሉ። ለዛ ነው ሃይሚና ቡራን ምንም የሚለያቸው አንድም ነገር የለም። እውነት ስነግራችሁ ማለት ነው። የምታምኑ ከሆነ ማለት ይሄ ነው ይሄ ነው ብሎ መተው፣ ሲነግሯቸው ችግራቸው እኮ እናንተ አታምኑም። በቃ የምታናድዱ ነገር ይሄ ነው። በቃ ይሄ ነው ስትባሉ እምነት የላችሁ አታምኑም። ይመስለኛል በቃ እኛ ስንነግራችሁ ውሽት አትሉም አታምኑም። እኛ ምን እንዲሆን አና ወይስ እኛ ምን መረጃ አያገኙም እንደኛ መረጃ የሚያገኝ ሰው የለም። እውነት ስነግራችሁ ማለት ነው ትልልቅ ቱበር እንኳ እንደኛ መረጃ አያገኝም። የምር ስነግራችሁ እኛ በጣም ነው መረጃ የምናገኘው ማለት ነው የምር ይህ ተቀልዳላችሁ። እናንተ እኛን ትንሽ አርጋችሁ እያያችሁን ይሆናል፣ ግን ትንሽ አይደለንም እኛ። ቀላል መረጃ ነው የምናገኘው፣ ቀላል መረጃ እናገኝም እኮ እኛ እውነት። ግን እኛ ሰምተን ደግሞ እናንተ እንዳታስቡ መተን ስንነግራችሁ ውሸታሞች፣ ከየት አምጥታችሁት ነው ምናምን ትሉን አላችሁ። ምክንያቱም ፎሎወር ስለሌለን ሰብስክራይብ ስለሌለን በእናንተ ቤት ሰብስክራይብ ሲበዛ ነው በቃ ሁሉም ነገር የሚሆነው። ታዋቂ የሆነ ሰው የፈመሰ ሰው ብቻ ነው ሀሳብ ሲነግራችሁ የምታምኑት አይደለ? አይደለም። እንዴት እና ለማንኛውም ውዶች፣ ቀልዱ ቀልድ ይሁንና የምነግራችሁ ነገር ቢኖር የኔ እንቁ ቤተሰቦች ማለት ነው ሃይሚና ቡራ አይለያዩ። ደግሞም አልተጣሉም፣ ደግሞም አልተለያዩም። እውነት ነው የምነግራችሁ። ስለዚህ የሆነ ነገር ይዛችሁ ይሄ ነው ብላችሁ መረጃ ብታወጡ ብዙ የሚቃወማችሁ ሰው ይኖራል። ገባችሁ አይደለ? ታስታውሱ ከሆነ እንዲሁም የሆነ ጊዜ የሆነ ፎቶ አውጡ እንትን ብሎ ደርሶኝ አውጥቼ፣ በዛ ፎቶ ብዙ ሰዎች ለምን አወጣሽ ምናምን የሚባል ነገር መጥቶብኛል። እና አሁንም መረጃ ቢኖረኝ ራሱ ወደ እናንተ ይዤ መምጣት አልችልም አልችልም። ገባችሁ አይደለ? ስለዚህ እኔ በማቀው ነገር ደግሞ ይሄ ነው ብዬ ስነግራችሁ ለማመን መሞከር አለባችሁ ማመንም አለባችሁ። ካላመናችሁ እንግዲህ እኔ ምንም አረግ አልችልም። ማመን የእናንተ ፋንታ ነው። አናምንም ካላችሁኝ ደግሞ ምንም ማድረግ አልችልም። እኔ እኔ እንግዲህ ይህን ነው የምነግራችሁ። አታስቡ፣ አትስጉ። ያው ሃይሚም ያው ሃይሚም እንደዚህ ሆና ያው በኢንስታግራም እንትን ብትልም ምንም የሚፈጠር ነገር የለም። ያው ትንሽ ሰው እንዲያምንላቸው ይፈልጋሉ። ገባቸው ተጣላን ስላሉ ኦድንሶቻቸው እንዳይከፉባቸው ልክ እንዴት ተጣሉ እንዲመስልላቸው ያው አክት ማድረግ አለባቸው። እንዴዛ ካልሆነ ተመልካቾቻቸው በእኛ እየተጫወቱብን ነው እንዴ እኛ ላይ እየቀለዱብን ነው እንደ ምናምን ስለሚሏቸው ያ ነገር ስላለ ትንሽ ስለሚከብድ ይለዛ ነው እና። ተረጋጉ ትላችኋለ። የእናንተ ውህት አቢ ቱኢቲውም ማለት ነው። ቆንጆዎች፣ ቆይሮዎች የእኔ ውዶች፣ ተረጋጉ ለማለት ያክል ነው እኔ ብቅ ያልኩት። ሃይሚ ደግሞ አይዞሽ፣ ሁሉም ነገር ይስተካከላል። ጎበሱኝ፣ ጠንካራ ሆኚ። የልጅ ፈተናን ጠንክራ ስታልፍ ሁሉም ነገር ያምርላታል። የሰው ልጅ ፈተና ታላጋጠመው ምን ምን ዋጋ አለው ታዲያ? ፈተና ሲያጋጥም ጥሩ ነው። ፈተናዎችን ለማለፍ ጎበዝ መሆን መጠንከር። ፈጣሪን አትፈትነኝ አይባልም። እሱ ቢያኖረንም እሱ ነው የሚወስደንም እሱ ነው። ስለዚህ የሚፈትነንም እሱ ነው። ስለዚህ ሲፈትነን ለምን ፈተንከን፣ ምናረክንህ ምናረክንህ አይባልም። ፈተናውን ተቋቁሞ ጎበዝ ሆኖ ጀግራ ሆኖ አልፎ በርትቶ ማሳየት አለቀ። መበርታት አንቺም አንቺም ብሩኬን አሳልፈሽ ለሰው ያለመስጠት፣ አንተም ደግሞ እሷን አሳልፈ ለሰው አለመስጠት። ሁለታችሁም ታዳጊ ናችሁ። ሁለታችሁም ነገር ትልቅ ቦታ የምትደርሱ ሰዎች ናችሁ። ስለዚህ ባለቻችሁ እግዚአብሔር በፈቀደላችሁ በዚህች ምድር በምትኖሩባት ቅጽበት ተዋዳችሁ ተፋቅራችሁ ተከባብራችሁ ለመኖር መወሰን ነው ያለባችሁ ብዬ ነው የማስበው፣ እንጂ አልፈልግም አልፈልግሽ ምናምን እንደዚህ ሚዲያ ላይ ከካሜራ ጀርባ ሌላ ሚዲያ ላይ እንደዚህ ተገቢ ነው ብዬ አላስብም ማለት ነው። እንግዲህ ስለ ማርክ ደግሞ ስናገር፣ እስኪ እናንተ ደግሞ ያያችሁትን ትናንትናም ዛሬ ሀሳብ ሰጡበት። እስኪ ማለት እኔ መጀመሪያ ነው በማርክ ላይ እንደዚህ አይነት ነገር ሳይ ለመጀመሪያ ጊዜ ነው። እናንተ ደግሞ እስኪ ከማርክ ያያችሁትን ነገር ሼር አድርጉ። እናንተ የኔ ሀሳብ ይሄን ይመስላል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሀሳብ አስተያየት ሰጡ። በሌላ ቪዲዮ እስከምመለስ ድረስ እንግዲህ ሰላማችሁ እንዲበዛልኝ ምኞቴ ነው። አብሬያችሁ የነበርኩት አቢ ነኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ቆይታዬ ይሄን ይመስላል። እርግጠኛ ነኝ ቪዲዮ እንደተመቻችሁ። ባለሙሉ ተስፋ ላይ ከተመቻችሁ ደግሞ ተናገሩ። ወዳችኋለሁ፣ አከብራችኋለሁ። መልካም ምሽት የሆነላችሁ ሰላም የዋለ እና አምላክ ሰላም ያሳድረን፣ የነገሰ ይበለል። ባይ ባይ።